ፊታችሁን እንዴት ጥርት እንደሚያደርግላችሁ በነገራችን ላይ ይሄን ማስክ ሰርታችሁ ካልተጠቀማችሁ ወደ አሁኑ ሰርታችሁ ተጠቀሙና፣ በጣም ፊት ያጠራል፣ እንዲሁም ደግሞ የሞቅቱ የቆዳ ሴሎችን ያነሳል። በጣም ትወዱታላችሁ፣ እኔ ወድጃዋለው፣ እናንተም ደግሞ ይመቻቸዋል ብዬ ተስፋ አደርጋለውኝ። ምርጥ የፊት ማስክ ነው የሰራሁትና ተመችቶኝ ነው የተጠቀምኩት። እናንተም ደግሞ ይመቻቸዋል። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንግዲህ ዛሬ ለድምፄ በጣም ይቅርታ ማለት ነው፣ ያ ጉንፋን ይዞኝ እስካሁን አልተወኝም። ለማንኛውም ወደ ዛሬ ግብአቴ ሲሄድላችሁ በአንድ ግብአት በሁለት ግባት ቤታችሁ፣ በማንኛውም ቤት የሚገኝ ነው እና በእሱም መስራት ትችላላችሁ። እዚች ጋር የተጠቀምኩት ቡና ቡና አለኝ የተፈጨው ቡና ነው ያለኝ እና እናንተን እስከፌ ካላችሁን እስከፌ መጠቀም ትችላላችሁ። ነገር ግን እስከፌ ከሌላችሁ፣ ያበሻ ቡና ካላችሁ ያበሻ ቡና መጠቀም ትችላላችሁ። ከዛ በኋላ የሚበቃችሁ አክል ውሃ ጨምራችሁ፣ በዚህ አጋጣሚ እኔ ትንሽ ጨመር አድርጌ ነው ያፈላሁት፣ እኔም ለመጠጣትም ፈልጌ በዛም ማለት ነው። እና በዚህ አጋጣሚ ቡና ስታፈለው ራሱ አንድ ሲኒ ቡና ራሱ በቂያችሁ ነው፣ የጠለለውን ማለት ነው። ከዛ በኋላ ውሃ በሚበቃኝ አክል ጨምሬ ከዛ እዚች ጋ ቡና ጨምሬ ያለው ቡናው ትንሽ ወፈር ብታደርጉት በጣም አሪፍ ነው። ምርጥ ማስክ ይሰጣችኋልና፣ ትወዱታላችሁ። ከዛ በዚህ መልኩ እንተ አፍልቻለሁ። እናንተ ግን ባላችሁ ነገር ማፍላት ትችላላችሁ። እኔ ግን ይሄኛው የተጠቀምኩት እንክርዳዱ የቡና እንክርዳድ እንዳያስቀር ይሄ የቡና እንክርዳዱ ወደ ታች አስቀርቶ ቡናውን ብቻ ስለሚያወጣ ደግሞም ደግሞ ወዲያውኑ በቃ ይደርስላችኋል። በጣም ይሄ ለወንደላጤዎች፣ በነገራችን ላይ ቡና ማፊያው በጣም አሪፍ ነውና፣ ለማንኛውም እዚች ጋር ቡናዬን እያፈላው ነው፣ እስከሚፈላለኝ ቶሎ ይፈላል። ያው እዚች ጋ እያሳያችሁ ነበር፣ እርግጥ ድምፁን እንትን ብዬ ነው እና የክዳኑ እንትን ተወልቀዋል። እዚች ጋር ቡናው በዚህ መልኩ እየወጣች ነው። በዚህ አጋጣሚ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ በኮመንታችሁ የምታበረታቱኝ አመሰግናለሁ። አሁንም ደግሞ ለቻናሌ አዲስ የሆናችሁ ወደ ቻናሌ ጎራ እያላችሁ ተቀላቀሉ፣ ማለት ነው እና ከዛ በኋላ ቡናው ወዲያውኑ ነው የፈላው። ብዙ ብዙ አያስጠብቃችሁም። በዚህ አጋጣሚ ይሄኛው እና በዚህ መልኩ ፈልቶልኛል። እኔ ለምን ይቅርብኝ ብዬ መጀመሪያ በብርጭቆ በምጠጣበት ብርጭቆ አነሳውለት ማለት ነው። ቡናው ግን ያምራል፣ በጣም ነው የሚያምረው። ከዛ በኋላ እዚች ጋ ቡናዬን በምሰራበት እቃ ጨመርኩኝ። እዚች ጋር እኔ የምጠቀመው ቡናው ያው ቢበርድም ባይበርድ ምንም ችግር የለውም። ወደ አሁኑ ይበርዳል ግን ብዙም አይደለም ግን ትንሽ እንደገና ሌላ ቡና ጨምሬ ይበታለሁ። በዚህ አጋጣሚ ወፈረብኝና ማለት ነው። ከዚያ የተጠቀምኩት እኔ እናንተ የበቆሎ ዱቄት ካላችሁ የበቆሎ ዱቄት መጨመር ትችላላቱ ወይም ኒሻ ማለት ነው። እኔ ግን የተጠቀምኩት የሩዝ ዱቄት ነው የተጠቀምኩት የሩዝም ዱቄት መጠቀም ትችላላችሁ። ኧረ ተው ነገር ግን የሩዝ ዱቄት ከሌላችሁ ሩዝም ራሱ የተቀቀለ ሩዝ ፍጭት ታርጋችሁት ከእሱ ጋር ማዋሃድ ትችላላችሁ። ቀላል ነው አሰራሩ ያን ያክል። ወይ አንተ ልጅ ማርያምን፣ እንዲ በቃ እየተጫወተብኝ ነው ተወ ለማንኛውም የልጄ ድምጽ ከረበሻችሁ ይቅርታ፣ ግን መጫወት ፈለገ። እኔ ስልክ ሳወራ አይወድም እና ከዛ በኋላ እሳት ላይ አድርጌው እዚች ጋር ለአምስት ደቂቃ እንደዚህ እንትን ብያዋለሁ። እጃችሁ ማረፍ የለበትም ምክንያቱም ወዲያውኑ ነው የሚያያዘው ማለት ነው። ወዲያውኑ ስለሚያያዝ እጃችሁ ሳያርፍ በዚህ መልኩ እንትን በሉት። እረፍ በዚህ መልኩ በደንብ አዋህዱት ስታዋህዱት እየወፈረ እየወፈረ እየወፈረ ይመጣል አያችሁ መልኩ ራሱ በጣም መልኩ እየተቀየረ ነው የሚመጣው መጀመሪያ ልክ እንደእንትን ነበር የሆነብኝ የወተት ቡና አለ አይደል እንደዛ ሆነና ከዛ በኋላ መልኩ በጣም በቃ ደስ የሚል ብራውን ከለር ደስ የሚል ከለር ነው የሚሰጠው። እንደዚህ በደንብ ብራውን እስከሚሆንላችሁ ድረስ በቃ ምርጥ ክሬመን እስኪሰጣችሁ ድረስ እንትን በሉት። እኔ እንደውም ትንሽ ቆየት ትብዬበታለሁ ና መቆየትን ማስፈላጊ አይደለም። ስትቆዩ በጣም ሲወፍር የሆነ እንትን ይላል ይከረድዳልና ለማንኛውም በዚህ መልኩ እንትኔ ነው። ክሬሜን ከሰራው በኋላ የምጭ ጨምሩበት የሚጨምርበት ግባት አለ። እናንተ ያላችሁ ማንኛውም ነገር መጨመር ትችላላችሁ። እኔ ግን አሁን በቶታል እና ከዛ ያው በቃ ጨመርኩኝ። እኔ የተጠቀምኩት ትንሽ እንትን ነው። በዚህ አጋጣሚ ያው እንዴ ምንድነው ናቲ፣ አረ በናትህ ተው። የሪኮርድማ መቼም አልደልተውም ከእንግዲህ። ስንቴ እኔ ተጠብቤ እንዴት እንዳደረኩ ሪኮርድ ራሱ ከዛ በኋላ በዚህ መልኩ ትንሽ እስከሚበርድ ከዛ እዚች ጋር ቫይታሚን ኢ ጨምር ያለው ብዙ ጊዜ በምሰራቸው ማስኮች በምሰራቸው ውህዶች መጨረሻ ላይ የምትጨምሪው ምንድን ነው? እኔ ሁሌም እኮ እናገራለሁ፣ ግን ያው እናንተ ምናልባት ቪዲዮውን ያለማዳመጥ ሊሆን ይችላልና፣ በዚች ጋር ደግሞ በቀደም የካሮት ኦይልና የካሮት እና የእርድ ኦይል ሰርቼ ነበር ለፊት። እሱም ከታች ያለላችሁ ማየት ትችላላችሁ። እሱን ጨመርኩበት። እናንተ ያላችሁን ቅባት መጨመር ትችላላችሁ። ግዴታ ቅባት መጨመር መጨመር አለብን ማለት ነው እና ለምን ፊታችሁ ስትቀቡ እንዳይደርቅ እና እንዲህ ከዛ በመጨረሻ እንደዚህ እጄንም ተቀብቻ አሳየቻቸዋለሁ እና ከዚያ በኋላ ያው ትንሽ ከቆየ በኋላ፣ በነገራችን ላይ ትንሽ ምን ሆነብኝ ደረቅ አለብኝ እኔ። በደንብ ለስለስ አርጋችሁ መስራት አለባችሁና፣ ትንሽ ደረቅ አለብኝ። ቪዲዮውን እዚች ጋር አፋጥኝው ነው። ፊታችን የለምን ፊትሽን በደንብ እንትን እንዳትልኝ ና ፊታችን መሳይ ስናደርግ ቀስ እያለን ነው፣ በተለይ አይናችን ስር በጣም ስስ ስለሆነ። ከዛ በኋላ በነገራችን ላይ እንደነገርኳችሁ ቡና ብዙ ጥቅሞች አሉት። የቡና ጥቅም ደግሞ ሰርች አርጋችሁም እራሱ ማየት ትችላላችሁ የሞቱ የቆዳ ሴሎችን የማንሳት እንዲሁም ደግሞ ፊታችሁ ጽድት ንጥት የማድረግ ሀይል አለውእና እና እዚች ጋር መሳጅ በምታደርጉ ሰዓት ክሬሙ የቡናው ጥቅሙ ወደ ውስጥ ጥልቅ ብሎ የመግባት ሀይል አለው ትንሽ ቀስ እያላችሁ መሳጅ አድርጉ ከዛ በኋላ ቢያንስ ለሁለት ሰዓት ወይም ደግሞ ለሁለት ሰዓት ያክል ወይ ለሰላሳ ደቂቃ አድርጋችሁ። ነገር ግን ደግሞ እንደነገርኳችሁ እኔ ወፈረብኝ። ሳይወፍርባችሁ ሲሆን ግን ምንም ችግር የለውም። ማታ ተቀብታችሁ ጠዋት መታጠብ ትችላላችሁ። ነገር ግን ደግሞ ያው ምችም እንዳይመታችሁ ተጠንቀቁ። ተቀብታችሁ ውጭ ባትወጡ በጣም አሪፍ ነው። ወይም ደግሞ ቤት በምትሆኑ ሰዓት ግን ቤት ሆናችሁ ተቀብታችሁ መዋል ትችላላችሁ። ነገር ግን ደግሞ ማታ ማታ እየተመረጠ ይሆናል ብዬ አስባለሁ። ማታ ብትቀቡት፣ ጠዋት በቃ ፏ ብሎ ፊታችሁን በቃ በደንብ ደስ የሚል ፊት ሆኖላችሁ ታገኙታላችሁ። ስለዚህ ማታ ብትቀቡት የተመረጠ ነው። ጠዋት ትታጠቡታላችሁ። ነገር ግን እንደነገርኳችሁ እንደ እኔ አብዝታችሁ አይደለም። እኔ በጣም አብዝቼ ግን የተውኩት ለሰላሳ ደቂቃ ቢያንስ ከሰላሳ ደቂቃ በኋላ እንደዚህ በጨርቅ ነው እንትን ያልኩት፣ ጨርቁ ትንሽ በለብ ያለ ውሃ አስነክቼው ከዛ በኋላ በቃ ፏ ነበር ያለው ፊቴ። በዚህ አጋጣሚና እንዳያችት እንደዚህ ለፊታችሁ ትንሽዬ ነጠላ ወይም ትንሽዬ ጨርቅ ቢኖራችሁ በጣም አሪፍ ነውና እንደዚህ ለብ ባለ ውሃ እንትን ትጠርጉታላችሁ። በዛውም ደግሞ ፊታችሁ ፍትቴ ማለት ይፈታል። የሆነ ጥቅሙም ደግሞ ጠልቆ የመግባት ኃይል አለው። ስለዚህ እንደዚህ ብታደርጉ በጣም እየተመረጠ ነው። ከቻና ላይ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆናችሁ ተቀላቀሉ። በሌላ ቪዲዮ እንገናኛለን፣ እንደ እግዚአብሔር ፍጣቅ ፍቃድ ማለት ነው። ዛሬ እንግዲህ ሪከርዴ ራሱ ልጄ እንትን ብሎኛል፣ በቃ ማለት ነው እርግጥ ያው እኔም ስላመመኝ እሱም ስላመመው በዛም ሊሆን ይችላልና፣ በቃ ያው ቢያማችሁ፣ ምንም ቢላችሁም በቃ ራሳችሁን መጠበቅ አለባችሁ። ሌላ በጣም ድክም ነው ሚላችሁ